ሆኖ ህዝብን እርስ በእርስ ለማተራመስና ለጠላቶች አመቻችቶ ለማቀበል ተልእኮ ተሰጥቷቸው ቢንቀሳቀሱም እግራቸው ከቦሌ አየር ማረፊያም ሐሳባቸው ከኢትዮጵያ አድማስ ማዶ መሻገር አልቻለም። በዚህ መካከል ነገሮች ሁሉ ከቁጥጥር ውጪ እንደሆኑበት የተረዳው ላይችል በስሜት ሁሉንም ባንዴ ጀመረው። መለያ ባህሪ ሆኖ ትንኮሳ የሚወደው የኤርትራ መንግስት እርዳታና እገዛ በመፈለግን እጁን ወደ ግብፅና መሰል የጥፋት አጋሮቹ ዘርግቶ የነበረው የህወሓት አመራር በቁጥጥር ስር እየዋለ ነው። ኢትዮጵያ የባሕር በር ባለቤት ሆና ጠንካራ ባሕር ኃይል እንዳትገነባ እንደ ህወሓት አመራሮችና ተልዕኮ ሰጪዎቻቸው ያሉ ኃይሎች አሁን አንድም ታንቀው ወይንም ተለቅመው ማደሪያቸው ማረሚያ እጣ ፈንታቸው ወንጀለኛ ሆኗል። ከያሉበት ተጠራርገው እንዲያዙ ወይንም እርምጃ እንዲወሰድባቸውም ትዕዛዝ ተላልፏል። በወንጀል የጭቀየ ማንነታቸውን ይዘው ከሀገር ለመኮብለል ሲሉ ስለተያዙት የህዋት አመራሮች፣ እርምጃ እንዲወሰድ ትዕዛዝ ስለተሰጣቸው ጀነራሎች የፕሬዝዳንት ኢሳያስ አፈወርቂን የድረሱልኝን ተማጽኖና መሰል ጉዳዮችን በአሁኑ ዝግጅታችን በጥቂቱ እንዳስሰዋለን። አብራችሁን እንድትቆዩ የተከበረው ግብዣችን ነው። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያረጋችሁ እንድትወዳጁን በአክብሮት ጋበዝናችሁ። መልካም ቆይታም የህወሓት ሰዎች የጥፋት አጀንዳቸውን እንደ አዲስ ከኤርትራ ጋር መጀመራቸው የሚታወቅ ነው፣ ሲዘገብም ቆይቷል። በየጊዜው እየተገናኙ መመካከራቸውን የሚገልጹ መረጃዎችም ከወጡ ሰነባብቷል። ከዚህ ጉዳይ ጋር በተያዘ ጄኔራል ታደሰ ወረደ በጊዜያዊ የትግራይ መስተዳደር የመጨረሻ ማስጠንቀቂያ እንደተሰጣቸው ተሰምቷል። ይህ ማስጠንቀቂያ ዋና ይዘቱ መንግስትን ለማፍረስ እየሰሩ ያሉት ጥቂት አዛዦች ላይ እርምጃ እንዲወሰድ የሚያስጠነቅቅ ነው። ጀነራል ታደሰ ወረደ ህገወጥ ጉባኤ ባደረገው የህዋት ቡድን ላይ የማያዳግም እርምጃ በመውሰድ መንግስትን ለማፍረስ እየሰሩ ያለውን ስራ እንዲያስቆሙ የመጨረሻ ትእዛዝ ነው የተሰጣቸው። ይህ ቀጭን ትእዛዝም የወንጀሉ ተካፋዮች፣ የሴራው ጠንሳሾችና የጠላት ተላላኪዎችን እንቅልፍ የነሳም መሸሻ መደበቂያም ያሳጣ ሆኗል ተብሏል። በትግራይ ክልል መንግስትን በማፍረስ የፕሪቶሪያ ውል እንዲጣስና ህዝቡ ወደ ጦርነት እንዲገባ በሚል ጉባኤ ያደረገው ቡድን የጥቂት በጥቅም የተሳሰሩ አዛዦች ሴራም የተቀመረ ስለመሆኑ ሲገለጽ ቆይቷል። ሆኖም ይህ አካሄድ በተለይም ጀነራል ታደሰ ወረደን በቀጥታ የሚገናኝ ቢሆንም ለማስቆም ሳይደፍሩ ቆይቷል። ወንጀለኞቹም የኢትዮጵያን ውርቀት ከሚመኙ ጋር እስከ መስራት ደርሷል። በመሆኑ አሁን ጀነራል ታደሰ ይህንን ተግባር ለማስቆም በወንጀለኛና ተላላኪዎቹ ላይ እርምጃ እንዲወስዱ ታዘዋል። ይህንን የማያስቆሙ ሆነ ራሳቸው ተጠያቂ እንደሚሆኑና መንግስትን በማፍረስ ኃላፊነት እንደሚወስዱ በደብዳቤ ጭምር የሚያስጠነቅቅ መልእክት ደርሷቸዋል ነው የተባለው። ጄነራል ታደሰ ወረደ ይህንን ትእዛዝ ለመፈጸም እንቅስቃሴ መጀመራቸውም ተሰምቷል። አካሄዱ ያላማራቸው የጭንቅ ጊዜ እንደመጣ ቀድሞ የገባቸው ወንጀላቸው ዋጋ እንደሚያስከፍላቸው የተረዱ በሀገር ክህደት ጭምር የሚጠረጠሩ በአፈንጋጭ መልኩ ጉባኤ ያካሄደው ህወሓት አባላትም ከሀገር ለመውጣት እየሞከሩ መሆናቸው ታውቋል። ግን በየትም በኩል የሚወጡበት እድል ያለ አይመስልም። በሁሉም አቅጣጫዎች መሻገሪያ ኮሪደሮችና አየር መንገድ አካባቢም ጭምር ጥብቅ ክትትል እየተደረገ መሆኑን ይመለከታል። የትግራይ ገቢዎች ዳይሬክተር ክብሮም ፍሳሄ እና ሌሎች የጥፋት አጋሮቻቸው የተሰጠውን ትዛዝ ፈርተው ከሀገር ሊወጡ ሲል እጅ ከፈንጅ የተያዙ የወንጀሉ ተዋናዮች ተብሏል። ዳይሬክተሩ ክብሮም በኢሚግሬሽን ደህንነቶች እንዲመለሱ መደረጋቸውም ተሰምቷል። የጥፋት አጀንዳቸውን ተሸክመው ከነወንጀላቸው ከሀገር ሊኮበልሉ አስበው ከትግራይ ቢነሱም መንገዳቸው እንዳሰቡት ሊሆንላቸው አልቻለም። የንጹሃን እንባ የሰሩት ግፍ ከጠላት ጋር ሲተባበሩ በኢትዮጵያውያን ላይ የፈጸሙ ክህደት አንድ እርምጃ እንኳን እንዲንቀሳቀሱ አልፈቀድላቸውም። በመጨረሻም ውርደት ላይ ተከናንበዋል። ለወንጀላቸው ፍትሕ የሚያገኙበት ቅጣት የሚቀበሉበት ጊዜም ድንገት መጥቶባቸዋል። አቶ ክብሮም ትግራይ ውስጥ ባላቸው ስልጣን ተጠቅመው በተለይም ህገወጥ ጉባኤ ካደረገው ቡድን ጋር በመቀናጀት ከብዙ ባለሀብቶች ግብር ይቀነስላቸዋል በማለት ገንዘብ ተቀብለው ብዙ ወንጀሎች መፈጸማቸውን ይነገርባቸዋል። ድሃ ከመበደልና መግደል ባሻገር የትግራይ ባለሀብቶችን ለህገወጥ ቡድን ለማደራጀት ሲባል ገንዘብ ሲቀበሉና ሲመነዘሩ ቆይቷልም ተብሏል። አቶ ክብሮም ከትግራይ ፋይናንስ ኃላፊ የሆነችው ዶክተር ምህረት ጋር በመቀናጀት የመንግስት ሀብት መዝብረው በምርጫ ቦርድ ጭምር ህገ ወጥ የተባለው ህወሓት የካቲት 11 የተመሰረተበትን በዓል ሲያከብር፣ ዳጎስ ያለ ገንዘብ መስጠታቸውን የሚጠቁሙ መረጃዎች አሁን ላይ ተገኝቷል እየተባለ ነው። አሁን ከሁሉም በኋላ ወደ ውጪ ለመኮብለል አስበው ሲንቀሳቀሱም ተይዟል። የዚህ ግለሰብ የወንጀል ተባባሪ የነበሩት ዶክተር ምህረት በወንጀል ታስረው ከቅርብ ጊዜ በፊት ምክንያቱ ባልታወቀ ተፈተው ድጋሚ ስልጣን መያዛቸው ይታወቃል። ይህ ጉዳይ የበርካቶች መነጋገሪያ ነበረም። ዶክተር ምህረት የተፈቱት በጀነራል ታደሰ ወረደ አማካኝነት መሆኑን የሚያመላክቱ አንዳንድ መረጆች እንዳሉም ሲነሳ ሰንብቷል። እነዚህ ሁሉ ነገሮች ተደማምረው ጀነራል ታደሰ ወረደ የመጨረሻ እርምጃ እንዲወስዱ የሚያዝ ማስጠንቀቂያ እንዲደርሳቸው ምክንያት ሆኗል። በዚህ በርካታ የህገ ወጡ ህወሓት አባላት ነፍስ ውጪ ነፍስ ግቢ ውስጥ መሆናቸውን ነው መረጆች የሚያሳዩት። ይህ በእንዲህ እንዳለም ኢትዮጵያን ለማጥቃት እወስዳለሁ በሚለው ኦፕሬሽንና ሴራ ውስጥ ንቁ ተሳትፎ የነበራቸው የህገ ወጡ ህወሓት ቡድን አባላት አደጋ ውስጥ እንደገቡ የተረዳው የኤርትራ መንግስት የሚይዘው የሚጨብጠውን ያጣ ይመስላል። በተራ የፕሮፖጋንዳ ተግባርም ተጠምዷል የሚሉ መረጃዎች በስፋት እየወጡ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብጽና ሳውዲ አረቢያ ወዳጆቹ መስለው እንዲታዩ ውለታ እንዲውሉለት ወደ መጠየቅ ተሸጋግሯል። በዚህ ወቅት በምንም መልኩ ሰው ያለው ሰው፣ አጋር ያለው መንግስት፣ አጋዥ ያላት ሀገር መስሎ መታየትን የመረጠው ኢሳያስ አፈወርቂ የፎቶ ዲፕሎማሲ፣ የማህበራዊ ሚዲያ ፕሮፖጋንዳ ለመጀመር ቆርጦ የተነሳ ይመስላል። ግብጽና ሳውዲ ጉብኝት አድርግ ብለው እንዲጋብዙትም የሚጠይቅ ደብዳቤ ልኳል። የደብዳቤው ዋነኛ ዓላማም በኦፊሻል ደረጃ የጉብኝት ግብዣ የተደረገለት በማስመሰል ወደ ካይሮና ጅዳ ጉብኝት ማድረግ ነው። በዚህ አጋጣሚ የፕሮፓጋንዳ መረጃዎችን በመንዛት ግብጽም ሆነች ሳውዲ ከኔጎን ይሰለፋሉ የሚል ማስፈራሪያ መሰል መልእክት ለማስተላለፍ እቅድ እንደተያዘ ነው የተሰማው። ይህ የኢሳያስ የጉብኝት ጥያቄ በግብጽ በኩል ተቀባይነት ቢያገኝም ሳውዲ አረቢያ ግን ኤርትራ ከኢትዮጵያ እንደማትበልጣት ጠንቀቃ ስለተረዳች የመሳካት እድሉ ዝቅተኛ መሆኑን አስቴ ሰጪዎች ይናገራሉ። ኢሳያስ ለመጪው ዓለም በዚህ መልኩ ምንም ያልደነገጡ መስለው ለመታየት ቢጥሩም በውስጥ ግን በስጭት ትካዜ፣ ቁዘማና ስጋትን እያስተናገዱ ነው። በባለስልጣኖቻቸው በኩል በማህበራዊ ሚዲያ ላይ ያሰራጩት መግለጫ ለዚህ ማሳያ ይሆናል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የቁጣ ስሜት የተቀላቀለበት የሚመስል መግለጫን አውጥቷል። ሚኒስትሩ በየዕለቱ ከእውነት የራቀና ክለሳ የበዛበት ዓለም አቀፍ ህግጋትን የጣሰም ኃላፊነት የጎደለውና ቁጣ ቀስቃሽ ፕሮፓጋንዳ እየሰማ ነው ሲሉ ድፍድፍ ያለ ግን ፈጽሞ መልእክቱ ለኢትዮጵያ የሚመስል መግለጫን አውጥቷል። እስካሁን በኢትዮጵያ በኩል ከአሰብ ወደብም ሆነ እንደ አጠቃላይ ከኤርትራ ጋር በተገናኘ የተባለ አንዳች ነገር የለም። የማስታወቂያ ሚኒስትሩ የማነ ግን አልበላሽምን ምን አመጣው በሚያስብል መልኩ ይህ ለአካባቢው ሰላም አይጠቅምም የሚል ይዘት የታከለበት መግለጫ በኤክስ ገልጻቸው ላይ አስፍሯል። ኢሳያስ አፈወርቂ በዚህ መልኩ የማይጨበት አቋምና የሐሳብ ዝብርቅርቅ ውስጥ መግባታቸው እየተነገረ ነው። በኢትዮጵያ ያሉ ተላላኪዎቻቸው ወንጀላቸው ተሰፍሮ ለፍርድ አደባባይ የሚቆሙበት የመጨረሻ ትዕዛዝ መሰጠቱን አሁን እየወጡ ያሉ መረጃዎች ያመላክታሉ። የፌዴራል መንግስቱ የህዋትና የኤርትራ የመጨረሻ ጉዟቸው በምን ሊጠናቀቅ ይችላል የበርካቶች ጥያቄ ነው እኛም በጉዳዩ ላይ አዳዲስ መረጃዎችን እየተከታተለን ወደ እናንተ የምናደርስ ይሆናል አብራችሁን ስለምትሆኑ ከልብና አመሰግናለን በድጋሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉን በአክብሮት ጋበዝናችሁ በሌላ ትንታኔዎች እስክንገናኝ መልካሙን ሁሉ ተመኘን።